ግፍ ስታለቅስ ግፍ፣ አንቺ ጆሮ ስታለቅስ ስሚ። ሊያ ሴት ናት ብዬ እኮ ድምፁኝ ሰርጀሪ ልታስገድላት፣ ሰርጀሪ አስገድልሻለሁ ምናምን ያ ስታራሩጣት፣ እኔ መጣ አልቅሳ እኔ ነኝ ያስቆምኩላት። በኋላ ምን ዳክት፣ በኋላ ግን ታርቃ መሳደብ ጀመረች። አይገርም እኔ ምንም ነገር ብያት አላውቅም። አሳዝናኝ ጎንደሬ ነኝ ምናምን እያሉ ያ በሰስ ልቤ እየገቡ ጎንደሬ ነኝ ብላ ቆምንላት። ልታስታውሻለሽ፣ አፓርትመንት አደረሰው ልካባት ያ ሁሉ ተደርጎ ጥላቻ ስላለ ማሜ ምንም ብላ አታውቅም። ተናግራት አታውቅም። ምንም ነገር ብላ አታውቅም። መታየት ቀን አራት አንበሳ ለቃባት እንድትሸነፍ ሳልዘጋጅ ነው የመጣሁት። ስሞክ የለኝ አላለችም። ስሞክ ማለት ጊፍተር ነው ታውቂያለሽ አይደል? አዎ እንዴት ነው የቀጠሮ ጌም። ተዘጋጅተሽ ከወርብና ከሁለት ወር በፊት ተዘጋጅተሽ በእንግሊዘኛ ስታስተላልፈ የነበረችው ለፈረንጆቹ አልነበረ እንዴ? እንግሊዘኛው ጠፋብኝ። የሬስት ስትናገር የነበረ አዎ። እንግሊዘኛው ግን ጠፋባት። አልገባቸውም ሰዎች። እኔም አልገባኝም። ገብቶሻል አላልክ ምን እንደሆነ እንግሊዘኛ እንግሊዝኛው አልገባኝም ነው፣ ምን ለማለፍ ፈልጋ ነው፣ ውጡልኝ ሂዱልኝ ያለቻቸው አልገባጁ። አይ ዶንት ኖ ጊቭ ሰነባ ማደር ፋከር ውጡ። ሁለት አንበሳ ላይ ሰጠቻት። ሰርጀሪ ጋይስ ሁለት አንበሳ እኮ፣ ያች እኮ አራት መታ ስታሽቃብት፣ አራት አንበሳ ለቃ። ዳን እንዲህ ነው በቃ። ይኸውላችሁ፣ አይዋደዱም ሊያ፣ አይዋደዱም በጣም ነው የሚጣጣ በጣም ነው የሚና ኢቭን አሁን ለምሳሌ ያሉት ማለት አይዋደዱም። አልሰማሽም? ሰሞኑን ላለመነጋገር እንዴት እንደሚለማመኑ ከዛች ከማን ነው አንዴት ደሞ አለች የስፋን ስለ ማን ነው ስሟ ያ አሮኖ ሀርኔ ነፍጠኛ በዚህ ደረጃ እንደዚህ እየተረገጠች በቃ አንተ ምን እዬዳብን ደስ ይለዋል ሊያን ደስ ይለዋል የሚሉት ነገር ሊያ አንቺ ከኔ ጋር ብትታይ እከሌ ደስ ይለዋል ምናምን ብትባይ ዝም ትያለሽ በትነት ሲጀመር ለመሰለያ እየሁዳም ልንገርህ፣ ሰርጀሪ በጣም ክፋት ነው የምሰራው። ሁሉም ለጥሷ ብቻ ስሟ እንዲደምቅ ነው የምትፈልገው። ታብታብ ሲያስደርጉ እኮ ልንገርህ፣ ምን ከማን ጋር ልትጨቃጨቅ እንደነበረ አይታል፣ ስሟ እንዲነሳ በቃ፣ ሰርጀሪ ናት። አሸናፊ እንድትባል ምን እንዳደረገ ይሰምታል። ይቺ እንትና ማናት ይቺ ጳጉሜ ማለት ነው። እኔ በእንትና ጊፍት ማለት ሪከርድ አድርጋችኋል ለመጀመሪያ ጊዜ 16000 ህዝብ ቁጭ ብሎ ኖርማል ጌም ላይ ሲጫወት ያየሁት ያንቺን የፖፖን ነው እያለች ስትመሰክርላት እኮ ነው ያቺ ተናዳ፣ አይ ተይ እንጂ እንደሱ እንኳን አትበይ። ከሃያ ሺ ሰው በላይ የኔን እያየኋል ነበረ አላለችም። በጣም በጣም ባደው ያዎልሽ ሊያሾው ጌም ላይ ይገዛልኝ ካየሽ ከ15 ወደ 30 በሰከንድ ነው ጃምፕ የሚያደርገው ጌም ላይ ቪው ይገዛል። ኦኬ ይገዛል። ሁሉም ገዝቶ ነው ጌም እንደዚህ የቀጠሎ ጌም ሲጫወቱ በደንብ አርገሽ ልብ አርገሽ ካየሽ ቡድን ሰከንድ ነው ከ10 ወደ 30 የሚገባው። ልክ ጌሙ ሊጀምር ሲል እኔ እኔ ማድረግ ይቻላል። ያች ሚኮ የምትባለው አንተ ያች ሚኮ የምትባለው አልገዙም እነሱ እኮ በጣም እኮ ነው የሚጠራሩትና ጊፍት እነሱማ እኮ እነሱ እኮ አንድ ቤት ውስጥ እኮ ነው ያሉት። ሁሉ ጌምሮች እንዳሉ አላየሽም? በቪዲዮ ወጥ እኮ አንድ ቤት ነው እንዴ ያሉት? ወጥ እኮ በቪዲዮ እንዳሉ እዛ ውስጥ አብረው እኮ ነው ያሉት እንዴ። የእነሱ ብዝነስ ይመስለኛል። የሆነ የሆነ ብዝነስ ሰንተር አለ፣ ጌም ይጫወታሉ። ምክንያቱም ሁሉም አንድ ላይ መጡ እኮ። የተለያየ ሀገር የሚኖሩ መስሎ ነበር ልዩነት በመሰለሽ እችኛይቱ ሁዲ ለብሳኔ መጣችው የቤት ሰራተኛ መሳን የመጣችሁ ምንም በቃ ምንም አልመሰላት። እንደውም ገሙ ሲጀመር እረስታ ጥላ ሄዳ፣ ማናት እንትና የምትባለዋ ዋኖፊ የምትባለዋ ጌምር እሷ ነበር ስትጠቀም የነበረችው። እረስታው ሄዳ በዚህ ደረጃ ነው የናቋት። ግን ዋን ሚሊየን ማናት ወንድ ነው ፓስተር፣ ወንድ ነው እንዴ? ያ ወንድ ነው። ፎሎ አርጊ፣ ፎሎ አርጊ። ጥላፊ ጌም አለኝ። ተልከሻል በቃ። ጓል ሰገ እንዴ! ዲሴምበር 12 የእኔ ቀጠሮ ጌም አለኝ። እኔ ግን እቁ አልሰጥም። ሊያ፣ እኔ ለሚሰጠኝ መልሽ አልሰጥም። እንዴት ነው የሱ እኮ ማለት እንት ነው፣ ጣል እንት ነው እቁብ ነው እቁብ ነው። እቁብ እቁብ ሆነ ነው ፓስተር። አራት አንበሳ እኮ ነው የሰጠችው። ይሄ እኮ ፌር አይደለም። እንዴት አራት ሰጥታ ሁለት ብቻ ይሰጧታል? ይሄ እኮ አይደለም። ከአራት በላይ ስድስት ነው ያለው ሁለት ስድስት ሰባት ትሰጣለች እሷማ ስማ እንደ አንቺ ሰርጀሪ እኮ ድብን ያለች እኮ ገብታ ላይፍ ምን እያደረገች ነበረች ከመግባቷ በፊት ተጠርታ እኮ ነው የመጣችው እሷ ጌም እያላት ላይፍ ገባች የጆከር ጌም ጊዜ ታስታውሻለች ላይፍ ገባች በጣም እቺ ቺ ታነቅሳለች ሊያ አላየሽም እንደ ከሁለት ቀን በፊት የፖሰትኩት ከአራት ቀን በፊት የፖሰትኩትን ቪዲዮ እያለቀሰች በአደባባይ እንዲያችሁ ልታደር አይደለም ያችሁ ልታስጠቁራት ነው። አይ ንፍጣ ምን መሰለ ብዙ ብዙ እነዚህ ገርዳሚዎችን ሰብስባ ይዛለች፣ ገብቷል። ስለዚህም እየዬ ካለች ሊነሱባት ነው ሰርጀሪ ላይ። ስለዚህም ያላት አማራጭ ቀድማ ማጣላት ነው ከገርዳሚዎቿ ጋር፣ እቺኛል ማስጠመር ነው ያለባት። እያለቀሰች ሰው አይወጣልኝም እኔ እንደዚህ ነኝ ምናምን ብላ እቺኛል ማስጠጣት ነው ያለባት። ገብቷላ በጣም በጣም በጣም በጣም ግን፣ እኔ እግዚአብሔርን፣ እች ልጅ የሜንታል ችግር አለባት። ጌታን ነው ምልሽ። ለምን ቅናት አምናት ለጓደኞች ለዲቦራ፣ ራሷ አትሆንም ዲቦራ ራሷን አሁን ከማሜ ጋር መጫወት ስትጀምርና እንትን ስታገኝ ትገባባታለች መጣ ከማሚዳ አሁን እቺ ጳጉሜ ስታሞግሳት ተናዳ ታይ፣ እንጂ የኔን ጊዜ አላየሽም። በኖርማል ሀያ ሺህ ሰው መጥቶ እንዴት እንደ እንዴት ነው የሷን አስራ ስድስት ሺህ ሰው አየ እንዳንቺ እንዳንቻ ላይ ብላ የምትዩ ብላ እኮ ልጀምራት ነበርኩ። አሁን አሁን አሁን በሷ ታይ። እኔ ግን ጥያቄ ነኝ። አሁን ወንዶች እዛ ጋ እና ናሆም እነ ምናምን እንዴት አርጋ ዲስፔክት እንደምታረጋቸው እንዴት አርጋ እንደምታዋርዳቸው እነሱ ኢትዮጵያ ነው የሚኖሩት። ምንም ቢባሉ በቃ ለመኖር ሲሉ ግን ተጫውተው ገንዘብ ስለሚያስፈልግ ግዴታ ነው። በቃ ተሽለጥልጠ ነው የምትኖረው። አይጦ የሚባለው ለምን ሚውት አታደርግልኝም ነው እኔ መጨረሻ ሰጠውኝ። አይ ደጋገመው። ኮመንት ሲደጋግሙ ነው። የለም እንስተልም እግዚአብሔር በጣም ግን፣ እኔ እነዚህ ግን አይቻሉም። አንቺ ዩኒቲያቸውን አየሽው? አንድ ነገር ግን ለምን ትንቢት፣ አንተ ነብይ፣ ሰሞኑን የሚሆነውን ነገር ለምን አናየው? ምክንያቱም ይሄ ከባድ ነገር ነው። ኖ አሁን መሰለሽ ችግሩ እኔ ያለው ሊያለች አሁን ሊያ ሊያቱ መጣላት ቢፈልጉ ራሱ ለእኛ ሲሉ አይጣሉ አይጣሉ። አልሰማሽም? በባለፈው ሊጣሉ አሉና ኢቨን ዮናስና ቤታዮ አንድ ሁለት ቀጣሉና፣ ምን አሉ ሁለቱም። አሁን እዬዳብ ደስ ይለዋል፣ እሷ ደግሞ አሁን ሊያ ደስ ይላታል። ስለዚህ እንዴ አንቺ በጭንቅላታቸው ላይ እንኖራለን ማለት ነው። እኔ አሮንኬር ከተጣላሽኝ አሶኩ እንኳን ተጣልተሽ ነው የጎሪጥ ካየሽኝ ይሄድብሻሉ። አሮንኬር በቃ ማን ማን ማን ማን እንት ደስ ይበለው ማን እንትን ይበለው ብሎ ነገር የለም። እነሱ ግን በቃ በእንትን ተፈራርተው ነው ያሉ። ለምን ሊያን ይፈራሉ። አሁን ሊያ ደስ ይላታል ብለው ያስባሉ ተመልካቾቹ። ሲጀመር እኮ ይኸውልህ ስማ፣ ሲጀመር እኮ ፍቅር ሳይሆኑ በማስመሰል የተፋቀሩ ወዳጆች እኮ ናቸው። የእውነት እኮ ፍቅር ያላቸው ሰዎች አይደሉም። ታክቲካል አላይንስ ነው። ማርያምን ሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰሰ ኧረ ሰው አትወድም እሷ፣ እግዚአብሔር በጣም ሰው አትወድም። እንትን ነው፣ በጣም ባለጌ ናት እሷ። በጣም ትቀናለች። ከኔ ጋር እኮ የተጣላ ነው እኮ። ግፍት መጣ። ለምናኝ ይቅርታ ጠይቀኝ። ሊያሾው ይቅርታ ጠይቀኝ። እንደውም ካስታ ካስታወሽ ከአንቺ ጋር ዝም ብለህ እየቀለድን ነበር አለ። የመጣችው አንቺ እንድንሰድብልሽ እኮ ነው። ታውቂያለሽ አይደለ? ለምን ምን ብላ እንደዚያ ነው የምታረገው። አሁን አንቺ ብናገርሽ ነገ ትመጣለች ሩጣ ሩጣ ትመጣና እኛ እኔ ደግሞ እንደዚያ ነገር አይወድም ገባን ጌም ስንጫወት ማንም አይቀጣኝ፣ ምናምናቸው ሁለት ጊዜ ቀጠዋት። አለቀሰች ነው ተቃጠለች ነው ምንሽ። ኖ ከነዚህ ከነ ፎንቲ ጋር እራሱ ስትጫወት አላያህትም እንዴ? በቅጣት ብላ ልክ ተቀጭ ስትባል አልቀጣም ይ ራሷን፣ ሁልጊዜ በቃ አሁን ሁልጊዜ ራሷን የበላይ ብቻ አድርጋ ነው። በዙሪያ ያሉ ሰዎች ለእሷ ምንድነው አጎርብደው ነው ምናምን እንዲ አጎብድደው፣ እኔ እኮ በጣም የሚገርመኝ እኮ ማጎብደዳቸው ላይ ምንድን ነው የሚጠቅማቸው ማለት ይህ ፌክ ላቭ ፌክ ፍሬንድሽፕ ፌክ ሁሉ ነገር ሆኖ ምንድን ነው የሚጠቅማቸው? ያለክ ታለክስ ሳለች ወጣ ነገው ምንም ደስተኛ አይደለችም። ያ ትሪፕል ሳይደርስ የሰጠቻት ሰጠቻት ስንኮ ነው የምላችሁ ለዚህችኛዋ። አሁን ነው ስላወራ እንደዚህ በቃ ሊበሉኝ በቃ እኔ ብቻ ነኝ እኔ ምናምን ኖ ዩ አር ናት ዊ ጀስት ላፍ አቹ የተጫወቶች እንደዚህ ልናወራላችሁ አይደል? እንስቅብሻለን። እኔ አሁን የእዚህ ጌም ማለት ነው ጌም በሚጫወቱበት ጊዜ እኔ ሁሌ ቪዲዮ እሰራለሁ አይደል? ሁሌ ተሸነፈ ማን ይሁን፣ ግን ይሄ ጆነስ ሳይን የተፈጠረባት እና አሁን እኛ ሰላማዊ ሰልፍ መውጣት አለብን። ይሄ ጆነስ ሳይን የተፈጠረባት ስማ፣ በምን ስም ነው የምንወጣው? እሱን እናጣራለን፣ እሱን እናጣራለን። ምክንያቱም እኔ በሞቶ ሞቶ ብየዋለሁ፣ ሞቶ ሞቶ ሰላማዊ ሰልፍ ብየዋለሁ። ወይዬ የሞቶ ሞቶ ሰላማዊ ሰልፍ ይወጣል። አለቀሰች እኮ ጋይስ፣ ልታለቅስ በቃ የምታደረገው ቅጡ ጠፋት። ኦሮሞዎች ግን እናንተ፣ ዩ ጋይዝ አር ኖት ናይስ፣ ዩ ጋይዝ አር ኖት ናይስ። እንደዚህ በዚህ ደረጃ እንደዚህ ምንድን ነው አንድ ሩም ላይ ያላችሁት? ግን እናንተ ቆይ ተከራይታችሁ ነው ሊአንድ ሩም የምትኖሩት? እንዳሉ ወጡ። አይተሻቸዋል ጓልሰገን ምን መሰለ? ኦሮሞ ባንድነት ሲመጣባቸው በቃኛ እንዲነ ልጅታው ለዛ ከየት መጡ ግን? የሆነ የጌም እንትን አላችሁ ነው? የጌም ኦፊስ አላችሁ? ሁሉም ጌመር አንድ ላይ ነበሩ፣ ባንድ በቪዲዮ መጡ እኮ አስሊ ሙባረክ ምናምን አሜሪካ ነው ያለው። ማ መጀመሪያ ላይ ያለው አሜሪካ ነው ያለው። ኢልልኮ መጣራት አለበት። አንድ ሚሊዮን ኮንት ነው የሰጠው። ብቻ ልጁ ተራሱ ፉድ ወዲያው ጨመረ ሁለት ሚሊዮን ገባች እዛው። ስንት ነበረች ሌላ ጌም? እሱ ራሱ ሎክ ሳቦ፣ እኔ አሳቀኝ። የሳቦና ነው ያሳቀኝ። ሳቦና ሄለን ጋር ነበር ታውቂያለሽ አይደል? ጌሙ እስከሚጀምር ያ ሄለን ጋር ገብቶ ምናምን ታፕታፕ እያስደረገ ምን እያስደረገ ከዛ በኋላ አላወቀም ጌም እንዳለ። ታውቂያለሽ አይደል? ከማን ጋር ነው የምትጫወችው አለ ልጁ ልጁ ታገም ምንሆና ነው እንግሊዘኛ ስታወራ ነበረ እኮ እቺ ወርቄ ነው ትይለው፣ ወርቄ የምትባለው እና እንግሊዘኛው፣ አማርኛውም ጠፋት። ማኪ ፈረንጆቹ ጠፉብሽ እንዳለቻት ስታሽ እዬዳ ማለት ነው ደስ ብሎኛል። ምክንያቱም ለእሷ ስታሽቃብጥ ስታሽቃብት ሁለት አንበሳ ተሰጥቷት ስላሽ ስላለቻት እቺ ሄለን ተብዬዋ እንኳን ደስ በቃ በጣም ነው ደስ ያለኝ። በጣም የማሜ ግፍ ነው የማሜ ግፍ የማሜ ግፍ ነው በጣም እነ ለመናገር ማሜ ታውቂያለሽ ብዙ ካልነኳት ምትነካ ሴት አይደለች። ሐቅ እነጋገር ከተባለ እንደው መስጠት ትፈልግ ለማሜም ለዚህች ማሰጥም ተጣልተው ስታሽቀብጥ ይዳሰሰ ኤግዛክትሊ ግን ዋናው ምንድን ነው? ተዋርዳለች። አዋርደዋታል። ለእኛ ይሄ የድል ቀን ነው። እንደዚህ አይነት አሽቃባጭ አስመሳዮች በባለፈው አስመሳዮች በባለፈው አስመሳዮች በባለፈው ጊዜ ያለው ንጉሥ፣ እየወዳ ቤነካው የለውም በረካ

አምስሬ፣ ስለማትዋደዱ ፌክ ስለሆናችሁ የውሸት ጓደኝነት ስላላችሁ ባለጌና ጋጠወጦችና መረንና መሰሪ ናት። ሰርጀሪ መረንና መሰሪ፣ መረንና መሰሪ። ኦኬ፣ እሷ ደግሞ አሁን ቤተውን ከፍታ እንደምትሸነፍ ያቅ ነበር እያለች ነው። እንደምትሸነፍ እያወቅኩ ነው የሄድኩት ስትል በቃ ይኸው ሁሉ ነገር ስለእሷ መሆን አለባት። በቃ የለሽም፣ ድሃ ቆርቆሮ። ለምን እንድታሸንፍ አላረግሻትም? አሁን እሷ አየሽ እውነተኛ ጓደኛ ብትሆን፣ ለምን ጓደኛሽ ናት፣ ለምን እንድታሸንፍ አላረግሽም? ገንዘብ አለኝ፣ ንብረት፣ በጣም እንትን ነኝ፣ ተወዳጅ ነኝ፣ እኔ ማንም የሚችለኝ የለም። ለምን እንድታሸንፍ አላረግሻትም? ዲቦራም እንድትሸንፍ አረገቻት፣ አስበሻ መማር ምትችል መማር አሁን ለምን እንደዚህ እንደምታረግ ገብተዋል። ግን ይኸውልህ እኔ ብቻ ነኝ የአማራ ህዝብ የሚወደኝ እኔም ብቻ ነው። ስለዚህ እኔ ብቻ ነኝ አሸናፊዋ፣ እኔ ብቻ ነኝ። ለምን ስለምታስብ ያለችውን እኮ ነው የምልህ። እኔ ብቻ ነኝ ብላ ስለምታስብ ያችኛዋም ስትጫወት እንድትሸነፍ አደረገች። ይችኛዋም ስትጫወት እንድትሸነፍ አደረገች። ሲጀመር ትሪፕል ሳይደርስ እንዴት ነው ጊፍት የምሰጠው? ሳታቀርታ ነው ጌሙ ሳታቀርታ ነው። ሲጀመር እኮ ሄለን ወርቅዬ ዘር ውስጥ አልነበረችም፣ ዘረኝነት የለባትም። እነሱ ናት ዘር ውስጥ አስገብቷት ጌሙ እንድትሸነፍ ያሮቃት። እቺ ሄለን ማለት ይኸውልሽ፣ እነዲ ቦራ ቤታዮ ናት። ከሰርጀሪ ጋር ውጭ የሚሉበት ምክንያት በቃ መጀመሪያ ማንም ሰው አያቸውም። እነዲቦራ ግን እሷ በጣም ተጠቀምባቸዋለሁ። ከዛ ግን ዲቦራ ደግሞ አሁን ሀት ሆነች። አሁን አሁን ካየሽ ዲቦራ ሀት ናት። ለማሜ መክሬው ነው ከዲቦራ ጋር ሂድና ተጫወት። ፖፖ አሁን እንደውም ከገባት በስህተት ከሰርጀሪ ጋር አብራጊ መጫወት የለባትም። ይሄኛውን አሁን ያመጣችው ሙዶ አሪፍ ነው ከማሜ ጋር። ስሚ ሊያ፣ የእኔ ፕላን እኮ ነው ማሜን ከኔ ጋር ነበር የሚጫወተዋል መከርኩት። ሄድና ተጫወት ከሷ ጋር ለምን አሁን እሷን ከሁሉ ሰው ጋር አጣልታ ዲቦራን ከሁሉ ሰው ጋር አጣልታ ብቻዋን አስቀምጣት እንደ ቅምጥ ማለት ነው። ቡና እያፈላች ጠብቃታለች እና ሰርጅሪ ከሁሉ ጋር ተጫውታ ምናምን መጨረሻ ላይ ትመጣና ቁጭ ላይ ጠብቃታለች። ቡና አፍልተሽ ጠብቂኝ ትላታለች። ዲቦራ አልገባትም ታውቂያለሽ። አለ ዲቦራን አንደኛ፣ ዲቦራ ሀቅ እነጋገር አይ ነው ልዩነት አላችሁ። ትበልጣታለች፣ ሰርጅሪ ትበልጣታለች። ጨዋታ ትችላለች። በጣም ያራዳል ልጅ ናት ትበልጣታለች ግን ኮንፊደንት የላትም በራሷ አይደለም። በእሷ ስለሆነ አሁን ቪዋ ምናምን በስችኛዋን ብላ በከዚች ጋር ስትጫወት ስለሆነ በጎቹ የመጡት ያንን ላለማጣት ታዛዥና ትኖራለች። አሁን ግን በራሷ ቁማለች፣ ከማሜ ጋር እንትን እያለች ነው። አሪፍ ጨዋታ እየተጫወተች ነው። ገብቷላ። በስችኛዋ ደግሞ አውቃ እንዴት ልታበላሽባት ትመጣለች። ሰርጀሪ ማለት ነው በማን አውቃ አውቃ የኑ ሰናይን ስም ያነሳሉ እንዲህ ብሏል እንደዚህ ብሏል እሱ ከሱ ጋር ይላሉ አውቀው ነው ባይዘቡ ይሄን ይሄን ጨዋታው እንድትሸነፍ ምን አገባት ዲቦራ ሰናይ አማራ አይደለችም ዲቦራ ምን አገባት እኮ በጎቹ እንድጨውባት ነው አንተ ደግሞ ኤግዛክትሊ አንቺ ጎበዝ ነሽ ታያለሽ ልያሽሆን የማይሆን ነው ገብታ እሱ ማሜ ከማሜ ጋር መጫወት ፈልጋ ልጠልፈው ፈልጋ ነው። ማሜ ማንም ሳይነግ ከፈለግኩኝ እጫወታለሁ ምን አባታችሁና። እና ናሁም ሰናይ ቢሰድ ብሳ ምናምን ከዲቦራ ጋር ምን አገናኘ? ዲቦራ ሐድያት ምናምን ወላይታ እና ኦሮሞ መሰለችን ብሔሯን እንኳ እናቅም እስካሁን። የዲቦራ ከምር ዲቦራ በብሔር አልመጣች በሃይማኖት አልመጣች። ነው ዲቦራ እንደሆነች ነው የምናውቀው እኛ በምንዋወቅነት ከዛ ደግሞ በፖፓልሻ ደማንችል እንጂ ዲቦራን እኛ በሌላ ነገር እናውቀታለን። ሰርጅሪን አትኝ እንዳለ ትግሬን፣ ኦሮሞን ተሳድባ ሃይማኖትን ተሳድባ ህማማትን እንትን ብላ የመጣች ስለዚህ፣ አሁን እዚህ ያላችሁ የሶሻል ሚዲያ ታዛቢዎች እንትን አትበሉ። ዶን ቢ ደደቦች አትሁኑ፣ ማይሞች አትሁኑ፣ ማይሞች አትሁኑ፣ አሽቃባጭ አትሁኑ። ትናንትና ብዙ አሽቃባጭ አይተናል። የወንድ የሴት አሽቃባጭ አይወድቅም የተባለው 2023 ላይ ያጋለጥኩት ያው ትናንትና ፍርጥርጡ ወጥቷል። የዚችም ደግሞ የሄለን ወርቅዬ የሄለን ስምን እናውጣላት። ሞቶ ሞቶ እንበላት። ሄለን ገንቦ። እኔ ባይ ዘ ወይ ፐርሰናሊ ከሄለን ጋ ግጭት የለኝም፣ ግን የዛን ቀን ማሚ እንድትሸነፍ ስላረገችባት ነው ያሳቀችኝ። እኔ እኔም ይኸውልሽ፣ በማሚ ብቻ ሳይሆን እቺ ደንቆሮ መሀይም ሰርጅሪ ልታስገድለኝ ነው ብላ ጎንደሬ ነኝ አውጡም ብላን ሁሉ ምን ያደርጋሉ መሰለሽ? እኛ ፖለቲከኛ ነን አለልያሸው፣ ይመጣሉ አሁን አንቺ ጎንደሬ ነኝ አማራ ነኝ ካልሽ እንመጣለን። እኛ ቤተኛ ነን፣ እኛ ታጋይ ነን፣ አክቲቪስት ነን። የሚዲያ የሚዲያ የሚዲያ ታዲያ ነው መሬት ላይ የሚዲያ አርበኞች ነን እኛ የቲክቶክ አርበኞች ነን። የቲክቶክ አርበኞች እና መሬት ላይ ያለው መሬት ላይ ያለው እኛ አናውቅም፣ እግዚአብሔር ይወቅ። ግን እዚህ ሶሻል ሚዲያ ላይ ግን ታውቃለች። ሁሉም ሚዲያ ላይ፣ አንቺ ሚዲያ ላይ ነው ያለችው ምን ሁሉ ነገር እኮ ሀፕን የሚያደርገው እዚህ ላይ ነው አይደለ? ሶሻል ሚዲያ ላይ የሚቀረው ታዲያ እናንተ ያወራችሁት እኮ ነው ዋጋ የሚያስከፍለው ሰውን ታዲያ አይ ነው። እኔ ግን ምን የማውረው እንደሆነ ታውቂያለሽ? እኔ እኮ እንደዚህ ዓይነት ነገር አላውራም። እኔ ሰላምና ዲሞክራሲና አንድነት ነው የምሰብቀው። ሁለት ነገር ሊሆን አይችልም። በሚዲያ የምንናገረው ነገር መሬት ላይ ከወረደ ሚንስ ፓወር አለን ማለት ነው። ስለዚህ መጠንቀቅ አለብን። ሪስፖንስብለቲ መውሰድ አለብን። እኔ ሪስፓንሲብል ወስጀን የማወራው አንድ ቀን እኔ ፍለጥ ቁረጥ እንኳ ብዬ አላውቅም በህይወቴ አልልም። እኔ የተባልኩ ሰው ልልም አልችልም። ግን እዚህ ላይ ደግሞ እንደ አማራ ታክስ እንታገል፣ በተለይ ጎንደር ኔ ጎንደር ሲሉ ልትገለኝ ነው አለችኝ፣ በውስጥ ልታስገድለኝ ነው ምናምን፣ ልትስትል ሰርጀሪን አሯሩጠን አስተፋንላት በሁለት ሳምንት ነው በምናምን ተመልሰን። እኔ ግን አንድ ጥያቄ ልጠይቅህ። አሁን ጎንደሬ ጎንደሬ ጎንደሬን ሙታ ትወደዋለች። ሰርጀሪ ቆይ አይደለም ቆይ፣ አሁን ሚዲያ ላይ ያለውን ጨዋታ ነው የምነግርህ። ሚዲያ ላይ ጎንደሬን ሙታ ትወዳለች፣ ጎንደሬዎችን ሙታ ትወዳለች። በጣም ነው የምትወዳቸው። እኔ እንኳን ኢትዮጵያዊ ነኝ እግዚአብሔር ይመስገን እና በጣም የሚገርመኝ ነገር ምን እንደሆነ ልንገርህ፣ እችኛዋ ሄለን የጎንደር ልጅ ናት። ያው ጎንደር ተወልዳ እዛ ያደገች ልጅ ናት። እሷን ለማስገደል እቤት ድረስ ነው የላከችባት፣ እቤት ድረስ ማለት ነው። ማሜንም ካየክ አሁን አይደለም አሁን እንደዚህ ቪዋ ቫይራል ከወጣ በኋላ ካወቋት በኋላ ሳይሆን ገና በምትሰዳደብ ሰዓት ራሱ ማሜን ሙታ ነው የምጠላት። ሙታ ሙታ ሙታ ትቀናባታለች። አዎ እንዳለ የጎንደር ልጆች ላይ በጣም ነው ጥላቻ ያላት። ጎንደር ብለ እሷ ብቻ ናት በጎንደር እንድትታወቅ የምትፈልገው። ሺዝ እና ጎንደሬ ሺዝ። እናቷ ኦሮሞ አባቷ ሱማሌ ነው። እጅግ በጣም የገረመኝ ነገር ግን ስማ፣ በጣም የገረመኝ ነገር ግን አሁን የሰሩትን ስራ ሰምተሃል? ጎንደር ላይ ጃንተክል ጋር ሂዳ ኬክ አስጋግረው የጎንደር ልጆችን ቲሸርቷን አስለብሰው ሰባት መቶ ሺህ ፎሎወር ገብተዋል ተብሎ ጎንደር ላይ እንዲከበርላት ያደረገችው እራሷ ብር። ልክ እንደሆነ የሆነች አንድ ሞድሬተር አላት አሁን የጎንደር ልጆች የእውነት እንደ ውሷን አስበው እራሳቸው አዋጥተው ያከብራሉ። ምን ያህል ጎንደር የሚለውን ጨዋታ ለመጫወት ግን ጎንደር ምድር ላይ ያሉትን ጎንደሮች ግን ደግሞ ቁም ስቅላቸውን እንደምታሳጣቸው እንዲሁም ደግሞ የአማራ አክሰንት ያላቸውን እንዴት እንደምታላግጥባቸው እያየ ነዋ። አንተ ፍረድ እንገኝ አዮ። በነገራችሁ ላይ በመሰለሽ እዚህ ሶሻል ሚዲያ ላይ እኛ ከመምጣታችን በፊት የሌላ ብሔር ተወካዮች በአማራ ስም ተደብቀው ስለነበሩ አጋልጠናቸዋል እኔ የመጣሁት ዋና የሰራው ስራ ያንን ነው አማራ ያልሆኑትን አጋልጫለሁ ወደ ብሔራቸው መልሻለሁ ሁሉንም ከፍየል ጠባቂው እስከ ዶሮ አላቢው እስከ ሰርጀሪው አስቀምጠናል አሁን ሁሉ የራሱን ይዞ መንቀሳቀስ ነው ያለበት አይሰማም ካሁን በኋላ አይሰማም ሊያሸው ከአሁን በኋላ ማንም አይሰማም ሲጀመር ነው ሲጀመርም እኮ የፈመሱት ብሄርን ተሳድቡ አይደል እንዴ ምን ሰርቶን የፈመሱት ነው አሁን ደግሞ በፕሮፋይሉ ነው የአማራ ልጅ እንትናን ስለሚወድ በሱ ነው የምትነገደው። በጎቹ ናቸው እንደውም። አታውቀውም ምን አሁን ሰናይ ነው ልጅ ናሁን ሰናይ ማን እንደሆነ